አንደኛው አስተናጋጅ ነው፣ አንደኛው መባ ይሰበስባል፣ አንደኛው የጸሎት ፕሮግራም ይመራል፣ አንደኛው ይዘምራል፣ ሌላው ኪቦርድ ይጫወታል፣ ሌላው ይሰብካል፣ ሌላው የቤተክርስቲያን ሽማግሌ ነው። ልዩ ልዩ ተሰጥኦ አለው። ዮኒ፣ በቀጣይ ህይወት በቤተክርስቲያን ውስጥ ያለ ህይወት ምን እንዲሆን ትፈልጋለህ? አሁን ይህን ምላስ አይተህ፣ ይህ ይጠየቃል። ቴዱ ይጠየቃል። የጥያቄ ስንቱን ስንት ቦታ የነዳ ምላስ ወንጌልን ከመስበክ ውጪ ምንም ያደርግ ይመስላል። እስቲ ራስ ዘግበኝ። ምን ቢሆን እኔ በደንብ የወንጌል ስርጭት ነው የማደርገው። ክብሩን ጌታ ይውሰድ። ወንጌልን የጌታን ወንጌል በሁለቱም ቋንቋ በእንግሊዘኛም በአማርኛም ወንጌልን ለዓለም ማሰራጨት። አሁን ግን ዱበ እግዚአብሔር የእሱ ፈቃድ ይጨመርበት የእኔ የወደፊት ነገሬ በዚህ ተቀጠልኩኝ እቀጥላለሁም ብዬ ነው የማምነው። ተመችቶኛል። ተደስቼበታለሁ። ወንጌልን ማወቅ ሰላሜ ሰጥቶኛል፣ ረፍቴን ሰጥቶኛል። እና አብስሉልኝ፣ አብስሉልኝ ወንጌል ስርጭት ዓለም ላይ ማድረግ ከእግዚአብሔር ከ ስለዚህ ከእግዚአብሔር ጋር በቀጣይ ዓመታት ፓስተር ዮኒ ፕላንት ያደረጋት ነው። እንግዲህ ፓስተር ዮኒ ፕላንት ያደረጋት ቸርች ምህመኖችን ልናይ እንችላለን ማለት ነው። አብሶሉ እኔም ብዙ ቦታ ወዳጆች ስላሉ እኔ ወደ እውነት ነው እውነት ክርስቶስ ነው። እንግዲህ ዮሐንስ አስራ አራት ስድስት የሚለው እውነትም መንገድም ህይወትም እኔ ነኝ ስላለ እሱን ነው የምመሰክርለት ይገኛል እውነተኛውን ጌታ እንዲያውቁት ሰዎች ማድረግ መልካም ነገር ይመስለኛል። ተሳደቡ ከምል ይሄን አድርጉ፣ በዚህ ውጡ፣ በዚህ ግቡ፣ ፖለቲካ እንደዚህ ነው ከምል እኔ ጌታን ዘላለማዊ ሕይወት አገኙ ብል የተሻለ ነው ብዬ ስላሰብኩ ወደዛ ነው እንግዲህ እግዚአብሔር የመራኝ። ያንን ነው የማደርገው። ወንጌልን ነው የማሰራጨው ከእግዚአብሔር ጋር። ማቴዎስ ወንጌል ላይ መከሩ ብዙ ነው፣ ሰራተኞች ጥቂት ናቸው እና የመከሩ ጌታ ሰራተኞቹን አብዝቶ እንዲልክ ለምኑ ይላል እና ዓለም ላለው መከራ ከሰራተኞች ጋር ሲነጻጸር ስለማይበቃቃ ዮኒ ማኛ በአገልግሎት እየመጣ ነው። እንዲጨበጨበለት የሚገባ ነገር ነው። ሰውን በእንደዚህ አይነት ነገር ስታዩት አገልጋ ሆናለሁ ሲል በቀሪ ህይወቴ ብሎተሳ ህይወታ አሳልፋለሁ ሲል ማመስገን ያለባቸው የትኛው አሞሻማ በጌታ ነው የሚሆነው። ጸሎት ከኔ ጀምር እያለ አንተም አለጌታ ቅርብ ነህ። ሽምብራውም አልተዋጣለም። ስለዚህ ሩቅ አይደለሽ። አንድ ተቀናብሮ ያየሁት ዝማሬ ነበርና አቀናበሩት፣ በሰከንድ እስቲ ለዚህ ለተከበረው ህዝብ ማለት ነው የምትወደው ዝማሬ አንድ ጋብዘን ለሊያስልሰኝ ነው ተሙ እያለቀሰብኝ ነው። በዚህ መዝሙር ቀድሞ ሊያወጣ ነው እያለ ጓ እያለ ነው ከአሁኑ በደንብ አይደል? እንትኔን ድምፄን ስየው ቢሆን አሪፍ ነው ብዬ አሰብኩኝ። ተሙ አብሽር፣ አንድ ሪሚክስ የምታደርገው መዝሙር ነገር ነገር አለ። በመዝሙር መጣብኝ፣ በሙዚቃ ሳባረው ብሎኛል እና ይሄ ነው ደግሞ የሽምብራ ጥርጥርን ሪሚክስ ያደረገ ሰው ነው። በነገራችን ላይ እንደ ቀለ ቆይ ይሄ ጎረምሳ እያስቸገረኝ ስለሆነ ታፕታፕ እያደረጋችሁ ያ ሌላ ጊዜ በደንብ ተዘጋጅቼ በእውነት በደንብ አድርጌ ዘምራል በደንብ ላ ይቅርታ ለዛሬ ይብራብ። ምንም ችግር የለም ብዙ ጊዜያቶች ስላሉ ስለምንገናኝ። ተዘምራለሁ እሺ በነገራችን ላይ ይቀርታል ደሩ ዛረሩ በጌታ እሱ ነው። ከእግዚአብሔር መሰክረኝ ደሩ ዛረሩ በጌታ እኔ ከእህቱ ጋር ዩኒቨርሲቲ አንድ ላይ ጨረ ስታቀራ በጣም ጎበዝ ታለች። ጆርና እሱን ጎበዝ ተማሪ ነበረ ባህር ዳር ዩኒቨርሲቲ ነው የጨረሰው። ደሩ ጋዜጠኛም ነው። በነገራችን ላይ ሚዲያ ላይ በጣም በጣም በጣም ጎዛ በጣም እኔ ኮድኩቼው ከባድ ቪዛን አድርጌዋለሁ በሰክ ገና እንደመጣ ነበር የማውቀው። እግዚአብሔር ይመስገን ጥሩ ደረጃ ላይ ያለ ሰው ነው። በጣም ቅን፣ በጣም ቅን መልካም ሰው ደሩ ጋ ነው የማውቃቸው። ብዙ ሰዎች አሉ። አንተ ራሱ በቅንነት በደንብ ነው የማውቀህ። እና ብዙ አሉ። የተደበቀው መልካም ሰዎች ተደብቀው ጓገጮቹ ናቸው። ወደፊት የወጡት አሁን ደግሞ የመልካሞች ጊዜ ነው ብዬ አስባለሁ። የመልካም ወንድም እናቶች ጊዜ ነው። ደስ ይላል እንደራችን ስለሰማሁ ደስ ብሎኛል። ያው ይታወቃል በቤተሰብም ደረጃ እሺ። ወደ ዮኒ ጥያቄ ለምታይ ዮኒ፣ በአንተ ጉዳይ ብዙ ሰዎች በጣም በሲሪየስ ግራ ይጋባሉ። ስ በምናውቀው በምናምኑ በላስ ላስ ምናምን ሳይሆን እንደ ዮኒ ከአስር ዓመት በፊት ዮኒ ማኛ የነበረው አቋምና ዓመታት ሄደው ዓመታት ወጡ ቁጥር ይሄ ልጅ ወጣት እየሆነ ነው የሚመጣው የሚመ የሆኒ ካላንደር ወደኋላ ነው እንደሚቆጥረው ይልኋል። እኔ የሚገርምህ እግዚአብሔር በሚያውቀው ደስተኛ ሰው ነኝ። ኤዲሻ በማንም ሕይወት ላይ እማመሰግን ሰው ነኝ። ተሙሻ መልሳለሁ፣ መልሳለህ። አንተን ጥያቄ በማንኛውም ሕይወት ላይ ደስተኛ ሰው ነኝ። ለምን መሰለህ? አብዛኛው መንገድ ላይ ሳገኛቸው የሚሰጡኝ ፊድባክ የትም ሀገር ላይ ሲሄድ ፊድባኩ በጣም ደስ የሚል ነው። እንደዛ ተረጋጮኝ ማለት ነው እና ደስተኛ ሰው ነኝ። በቤተሰብ ደስተኛ ነኝ። ራሴን ከሰው አላወዳደር። ትልቁ የረዳኝ እግዚአብሔር አምላክ ብትገለኝ ራሴን ከሰው አወዳደር ያላቀ እኔ ኮምፕቲሽኔ ከራሴ ስለሆነ ነው። የድሮ ፒክቸር ነበረኝ የዛሬ ሀያ አመት ፒክቸር ነበረኝ አስቀምጫዋለሁ፣ ለታሪክ ፍሪዝ አለው ሱፍ አርጌ እንዲህ ብዬ የተነሷት ፒክቸር አለችኝ፣ እና ፒክቸሯ እራሱ እንትን ብላለች፣ አርጅታለች በፍሬም እሱን አርጌ አሁን ያለውትን አርጌ አም ግን ዱት በ ስለዚህ ፎከስ ያደርግኩት ራስ ላይ ፎከስ ስታረቅ እየተሻሻልክ ትሄዳለህ፣ እየተቀየርክ ትሄዳለህ። ራስ ላይ ፎከስ ካርግ፣ ሰው ላይ ፎከስ ካርክስ የአንተን ነገር ጨርሶ ትረሰዋል ያንተ ነገር ምንም በረከት ቢመጣ እየረሳሁ ነው የምትሄደው። ስለዚህ ብዙ ሰዎች አሁን የተቸገሩት ኮምፕቲሽናቸው ከሌላ ሰው ጋር ኮምፕቲሽናቸው እንዲተባልኩ ነው። ኮምፕቲሽናቸው በቃ እንትና እንዲደርሷል እንትና እንደዚህ ቪዩ አለው ብዙ እንደዚህ ያደረገ ምናምን ምናምን ብሎ ሲጨነቅ ይውላል። አዶን ሀብ ዳረውሚ እኔ ኮምፕቲሽኔ ከራሴ ስለሆነ ሲገለጠ ቤት ራሱ ይመጣሉ፣ ያሾፉብኛል የሚስቴ አባት ምናምን ይመጣል ነው ወንድሞቹ ይመጣሉ ይገልጡና ይስቃሉ። ይልክን ላይ ያን ጉዳይን ቢፎ እያሉ እናወራለን። እና ኮምፒቲሽኔ ራሴ ስለሆንኩ ገባ ከራሴ ላይ እንደዚህ ነበርኩ እንደ መቀየር አለብኝ እንደ እያልኩኝ ከራሴ ጋር ስለምል በጣም ለውጥ አለ። ሀንድ ፐርሰንት የድሮ ራሱ እንደዚህ ሸምግዬ ነበር ራሱ እያልኩ ብወዛገበው እኔ ራሴ ነኝና አም ታንክፉል ቱ ጋድ። ስለዚህ ለሌሎቻችሁም እንደወንድም እኔን ስለቀየረኝ ኮምፒቲሽናችሁ ራሳችሁ ከሆናችሁ በተአምር በተአምር የተሻለ ቦታ ትደርሳለች። የሰው ከሆነ እየጨመራችሁ ነው የምትሄዱት፣ እየጨመራችሁ ነው የምትሄዱት እና ትበለሻሻላችሁ። ያን ለማለት ነው። ክበሩ በጣም ይገርማ ነው። ዮኒ በሌላኛው ህይወት በነበርክበት በላስ ላስ ህይወት ይሄኛው የሰራውት ፕሮግራም ከህዝብ ጋር አስተዋውቆኛል ከህዝብ ልብ እንዳይወጣ ያደረገኝ ይሄ ፓርቲ ነው፣ ይሄ ፕሮግራም ነው፣ ይሄ ጊዜ ነው ብሏል። ሀር ነ ያ በተወሰነ መልኩ አሁን ለምሳሌ በተለይ እንትን ላይ ፌስቡክ ላይ ያለ ብዙ እንደዛ አይነት ትሬንዶች አልነበሩም እና አንዳንድ ሰዎች ነው ያለው። ብዙ ሰዎች የሚወደኝ ዮኒ ማኛ የዋ ነው ይላሉ። በውስጥ ያለ ነገር አለ። የሆኑ ጊዜ የሆኑ እርዳታ የሚያደርጉ እንትና ማነው? አሜክስ ነው አሜክስ ነው፣ አቤክስ የሚባል አለ እንደገና። የማማዝናሽ የማማዝናሽ ጋር የሚጫወተው ዘካሪያስ የሚባል ልጅ ነው። ስሙ ጠፋኝ። ዘኪ ነው፣ አላውቀውም ስሙ እና እንደዛ እንደዛ አይነት ወንድሞች ነው ሰዎችን ዝም ብለው የሚያግዙ የለም ካላቸው አቅም ምናምን ሲያረጉ አዎ ተሙሻም አለ እዛ ላይ ደሩዛ ሐረሩ አሉ። ወንድሞቼን ጓ እያልኩ ገንዘብ አምጦ እያልኩኝ ለእነሱም መኪና እናስገዛ ነበር። ሶሻል ሚዲያ ላይ እየተላላስንም ቁም ነገር ሲመጣ አንቀልድ። ተሙሻም ይዞ ይመጣል ሰው እነዚህ ሰዎች መረዳት አለባቸው ምናምን ሲባል አንድም ቀን እምቢ ብያላቅም። አንድም ቀን እምቢ ብለውኝ ያውቁ እሱ እሱ ነገሬን ሰው ስለሚያይ የምናገረውን ንግግር ሌሎችም ሰዎች አሉ፣ ብዙ የተረዱ ወንድምናቶቻችን። እንዲያውም አንድ አይነ ስውርን ነጭ ልብስ ለብስ አንድ ባህር ዳር ያለች ልጅ አነበፎጌ ባህር ዳር ያለች ልጅ አይነ ስውርን ተሸክማ ትሄዳለች፣ እና ተወሰቷት። እንደዚህ አይነት ትውልድ ማግኘት በጣም እንትን ይላል ሲባል አግኙልኝ፣ አምሳ ሺ ብር እሰጣለሁ አልኩት። በዛ ጊዜ አምሳ ሺ ብር ማለት አሁን አምስት መቶ ሺ ብር ማለት ነው። የዛ ጊዜ አምሳ ሺ ብር አሁን ገንዘቡ ባዶ ገብቷል። እና ደሩም ሮጦ መጦ እኔም አስር ሺ ይሰጣለሁ ተባለ። ከዛ አገናኙኝ ሰዎች ለእሷ እንደዛ ሳረት የባህር ዳር እንትኖቹ ከንቲባዎቹ፣ ምናም ተሰባስበው ስራ ለካ አካውንቲንግ ምሩቅ ናት እች ልጅ እች ልጅ ስልክ ውስጥ ዝም ብላ ተቀጥራ የስልክ የማይረባ ብር እየሰጡ ያሰሯት ነው። አካውንቲንግ ምሩቅ። ከዛ በስራዋ እንድታገኝ ተደርጎ በትልቁ ተደርጎ የስልሳ ሺ ብር ቼክ ተደርጎ ይዛኔ ለእሷ ተሰጥ ብዙ እንደዚ አይነት ስራዎችን ስለሚያውቁ ለዚህ ይመስለኛል እንትን የሆነ የሆነ ስናገር ብዙ ቅያም ይልል። በኦርቶዶክስ ጉዳይ ባለፈው ኦርቶዶክስ ለሁለት ልትሰነጠቅ ስትል ምናምን ነገር ጓገጭ ብለን እንዳይደረግ ያደረግንበት መንገዶች ምናምን እንደገና አሁን ለምሳሌ የኮንሰርት